ይህ የተወደዳችሁ ዴጃሾ ሚዲያ ቤተሰቦች፣ ዛሬም በስዳማ አመራሮች ላይ የተነሳው ተቋሙ እንደተቀጣጠለና እንደቀጠለ በመልካም አካሄድ ይሄድ እንዳለ ይታወቃል። በእርግጥ መሀል ላይ አንዳንድ ነገሮች ጉዳዩን ዝም ያስባሉ ቢመስልም ዝም እንዳላሉ የትግሉ አካል የሆኑ አብዛኞቹ ሲናገሩ ሰምተናል። አንዳንድ ልጆች በስህተት ወይንም በተለያየ ምክንያት አንድ ቀን ላይፍ ገቡ በሚል ታሪክ በስህተት ወይንም በተለያዩ ምክንያት አንድ ቀን ላይፍ ገቡ በሚል ታሪክ ይዟቸው አስሮ የነበሩትን ስለቁ ይቅርታ ጠይቆ ነው የተለቀቁ እያሉ እያስወሩ እንዳሉ አርቲስት ቶክቻው በራሱ በቲክቶክ ፔጁ ላይ አጋርቶናል። አርቲስት ቶክቻው እንዳለ ከሆነ አሁንም ቢሆን ደስታ ሌ ደግሞ ለህዝቡ ወይንም ለስዳማ ህዝብ ለስዳማ ገበሬም እየታገለ ወይንም እያወራ ሳይሆን ለራሱ ስም ብዙ ነገሮችን ስሙን ለመስተካከል እየጣረ ነው ስል ተናግሯል። ይህንን ካለበትም አንግል ስናይ አሁንም ቢሆን በዚህ ሁኔታም እያለን ለስዳማ ገበሬ መዳበሪያ እንኳን አልገዛም ገበሬውንም የስዳማን ልጆች አንድም መልካም አስተዳደርን የሚያሳይ ነገር አላደረገም። ግን አሁንም ስራ እየሰራው ነው ለማለት ይታገላል ስል ተናግሯል። ከዚህ ጋርም ተያይዞ አርቲስት ቶክቸው በራሱ ቲክቶክ ቻናሉ ላይ የለቀቀውንም የተናገረውን አድምጠን እንመለስ። ደስታ ሌዳሞ፣ ደስታ ሌዳሞ፣ ደስታ ሌዳሞ አሁንም ያንተን ጭፍሮች የተለያዩ ገንዘቦችን በመክፈል አሁን እኛን በማሰደብ አንዳንድ ጭቅቅት ጭቅቅት የሆኑ ለራሳቸው ገላቸውን ታጥበው እንኳን ፊታቸውን በቅጡ ያልታጠቡ ጭቅቅቶችን በማስነሳት እኛን እያሰደብክ ነውና ያለኸው ከእንደገና። በዛ በኩል ደግሞ ይቅርታ ጠየቁ፣ ይቅርታ እየጠየቁ እየወጡ ነው የሚል ቪዲዮ፣ አንዳንድ ልጆችን ይቅርታ እያስጠየቃችሁ ስትፈቱ አይተናል። መልካም ነው። ሶኬ ይቅርታ እየጠየቁ መውጣታቸው ለእነሱ መልካም ነው፣ ግን እነሱ ታጋዮች አልነበሩም። ሲጀመርም ጀምሮ ምንም ያላርጉ ልጆች ናቸው። ዝም ብላችሁ ነው ያሰራችኋቸው፣ ያጎራችኋቸው። ኖርማሊ ሰው እንኳንም ተፈቱ። እነሱ አንድ ቀን ቤት ከፍተዋል ምናም ምናምን፣ ያም እንደ ትግል ከተወሰደ፣ ሶኬ ግን አሁን እንደዚህ አሁን ስድቦችን እያሰደብክ ነው። ደስታ ሌዳሞ ማ ስለት አሁንም ስለ ስምህ ነው እኮ እየተጨነክ ያለው አሁን አንተ ለገበሬው መሬት ለገበሬው እኮ ማዳበሪያ አልገዛም፣ ለገበሬው ማዳበሪያ አልገዛም። አርቲስት ቶክቻው እንደተናገረ ከሆነ አንዳንድ ሰዎች መጀመሪያም ተናገሩ ሳይባሉ ተናግረው ከዛም ደግሞ መልሶ አርቲስት ቶክቻውንም ትግሉን ወጥሮ የያዙት የትግሉ ዋና አካል የሆኑትን እየወቀሱና እየተቹ እንደነበር ሰምቷል። ከዚህ ጋርም አያይዞ የአንዳንድ ግለሰቦችን ስም እየጠራ መጀመሪያም እኔ ታገል አላልኩም አሁንም ተው ያልኩኔ አይደለውም ስል ተናግረዋል። አርቲስት ቶክቻውን ቻናል በተለያየ ሪፖርትና ገንዘብ በሚከፈላቸው ሰዎች ቫይራል እንዳይወጣ ወይም እንዳይታይ በማድረግ ትግሉ የቀዘቀዘና የጠፋ ለማስመሰል እየታገሉ ቢሆንም አርቲስት ቶክቻውና መሰሎቹ አሁንም ቢሆን ለስዳማ ህዝብ ነፃነት እየታገልን ነው ስል አርቲስት ቶክቻው ራሱ ተናግረዋል። በቃ አንተ አሁን ስምህን ለመገንባት እናንተ አንተና መሰሎች ስማችሁን ለመገንባት ነው በቃ ለገጽታ ግንባታ ነው። 200 ምናምን ሚሊዮን ብር ያወጣችሁት ለገጽታ ግንባታ እንጂ፣ ከዛ ካለፈው ጥፋታችሁ እንኳን ተምራችሁ ህዝቡን ለመካስ እንኳን አንድ እርምጃ አንድ ስቴፕ አልሄዳችሁም። ያልሰራችሁትን ሰራን እያላችሁ ማንም ሰው የማይኖርበት ቦታ ውሃ አስመረቅን ትላላችሁ። ምንድነው ይሄ? ሀባብ ገዝታችሁ መታችሁ ፎቶ ትነሳላችሁ። የሆነ ሶስት ቡና አንተና ፌዘኞች ፌዘኞች

አይደለም እነሱ ወርደው እነሱ ተቀምጠውን ነው አለቅል አለቅ መጣላህ ያለው መጣላህ አለቅ አማክባ ወሽቹ በእንዳንተ አይነት ጫጩት ጫጩት ጭቅቅት ትግሉን የሚቀለብሱ መስሏቸዋል። እንደውም ይውል ይብሳል፣ ደስታ እንደውም ይብሳል። ሳሚኖ ሞያቴ ሳሚኖ ሞያቴ ግቤት ያዳ ራዮቶ ዝም ስንል በቃ እንደው በቃ ተሸንፈን ወይ መስሏችሁ? እድ ውሻ በእንደነዚህ አይነት ጫጩት ኮተት ጭቅቅቶች ማንም የማያውቃቸው ሰፈራቸውስ በቅጡብ በማይታወቁ ሰዎች እንደው በቃ እንታሰድበ በቃ እንትን ልትል አሰደብክ እኮ ተናገርክ እኮ ከነ ዮኒ ማኛ ጀምሮ ሚሊዮኑን ከፈላችሁ እኮ በቃ ቢሊዮኑን አፈሰሳችሁ፣ አንድም አልተሳካላችሁም። ለዘላለምም አይሳካላችሁ፣ መቼም አይሳካላችሁም። ለምን እናንተ የተገለጠ ግፍ ነው የሰራችሁት። እኛ የእናንተን ግፍ ነው ያጋለጥ ነው፣ ግፈኞች ነፍሰ በላ ጫካኞች፣ ገዳዮች፣ ማንንም በየት በኩል እንዳስገባችሁ የማይታወቅ ሰውዬ ይቅርታ አስጠየቃችሁ፣ ፈታችሁ፣ አሰራችሁ። ምን ምን የምታመጡት ነገር አለ? ማንንም ብታስጠየቁ እኮ እኛ ጉዳያችን አይደለም እኮ ትግሉ እኮ የሚቆም አይደለም። በቃ ትግላችን እናንተ ተጠርጋችሁ እስክትወርዱ ድረስ ይቀጥላል። ትወርዳላችሁ። አሁን ደግሞ በር ላይ ነው ያላችሁት። ልትጠረጉ ልትጠረጉ፣ አሁን ተጠርጋችሁ ትወርዳላችሁ። አማ ነባ ወሹ ወሹ ኪነ አይት ነው። የታባል የታሰሩትንም ሲፈቱ የክልሉ መንግስት ይቅርታ ጠይቀናል፣ ምንም አይነት ባላጠፉ ሁኔታ ነው እያወራናቸው የተናገርናቸው፣ ክልሉን በተሳሳተ መንገድ ስለተመለከተ ነው የሚሉ ቪዲዮዎች በተለያዩ ሶሻል ሚዲያዎቹ ሲዘዋወሩ እንደነበሩ ነው። ከዚህ በፊትም በዚህ ቻናል ራሱ ልንገልጽ እንደሞከር ነው ትልቅ በስብና ግንባታ። ከዚህ ጋርም ተያይዞ አሁን ላይ ስዳማኑስን የመሰሉ ከእነ አርቲስት ቾክቻው ጎኒ የቆሙ ቻናሎች ለሰዎች እንዳይደርሱ የተደረጉት በዚህ መንገድ ነው። ቻናል ገዝቶ የራሳቸውን ስብናና ስም እየገነቡ ያሉ የራሳቸው በገንዘብ የተገዙ ሶሻል ሚዲያ ኢንፍሉንሰሮችን ይዞ እየተንቀሳቀሱ በመሆናቸው እንጂ ምንም አይነት የቀዘቀዘና የቆመ ተቋሙ የለም፣ ስልም ተናግረው ከዚህ ጋርም አያይዞ አርቲስት ቶክቻው ከዚህ በፊትም እንደተናገረው አሁንም ስናገር የሰማነው ይህንን ነው። አሁንም ቢሆን ስልጣኑ መልቀቃቸው አይቀርም ማለትም የስልጣን ጊዜያቸው አብቅተዋል ስልም ተናግረው። ተወደዳችሁ፣ ዲጃ ሾ ሚዲያ ቤተሰቦች ቪዲዮ ከተመቻችሁ፣ ቪዲዮን ላይክ እዚህ ቤት አዲስ የሆናችሁ ቪዲዮን ሰብስክራይብ በማድረግ እንደዚህ አይነት ትኩስ መረጃ እንዲደርሳችሁ ደግሞ ደውል ምልክቷን አብረታችሁ ተከታተሉኝ። ያልኩኝ የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።